ሰላም ሰላም የሀገሬ ልጆች ከስራ መጥቻ። አሁን ልበላ ነው ልበላ ነው ልበላ ነው። ሉክ ሉክ ሉክ ሉካት ቲማቲም፣ ቲማቲም ልበላ ነው። እንብላ። ሰላም ሰላም። እንግዲህ ከየ ከሰዓቴ ከሰዓት ሲሆን ስራ አምሽቼ ስለምመጣ ሀያ ሰዓት ተኩል ቤቴ ስለምደርስ ወይም ደግሞ ስምንት ሰዓት ተኩል ማታ ላይ ቤቴ ስለምደርስ ምሳዬን ደግሞ በጣም በጊዜ አስራ አምስት ተኩል ላይ ወይ ደግሞ ሶስት ሰዓት ተኩል ላይ አፍተርኑን ስለሆነ የምበላው፣ ይርበኛል፣ አይነጋም ለሊቱ። ስለዚህ ማታ ስመጣ የምበላቸው እነዚህን ነው። እዚህ ጋር ላክስ አለ፣ ብራውን ዳቦ አለ። እዚህ ጋር ደግሞ ቁልቋል አለ። ያው ወቅቱ የቁልቋል ስለሆነ ሁሌ ቁልቋል ተመጋቢ አይደለውም፣ ግን ወቅቱን ጠብቄ አትክልት በደንብ ነው የምበላው። እዚህ ጋር ደግሞ ፋይግ አለ። እዚህ ጋር ሶስት ፍሬ ደግሞ ዳትል ተምር አለ። ከዛ እዚጋ ደሞ ደግሞ ቲማቲም አለ። እዚጋ ሎሚ አለ። እዚ ጋ ማር አለ። እዚ ጋ ደግሞ ሰናፍጭ አለ። ዘንፍ ማለት ሰናፍጭ አለ። እንዴት ነው የምንበለው? በመጀመሪያ ከዚህ እንጀምር። ሰናፍጩን አረጋለሁ። ተማሩ። ከዛ ሰናፍጩ ላይ ደግሞ የታሸገ ምናም ከብዙ እንትን ወርቆብኝ፣ ክዳኑ ተገንጥሎብኝ ወርቆብኝ ነው እሺ። ከዛን ሰናፍጩ ላይ ማር አረግበታለሁ። ሰናፍጩ ላይ ማር አረግበታለሁ። ከዛን ትንሽዬ ሎሚ ጠብ አደርግበታለሁ። ከዛን ቲክ ቲክ ቲክ ቲክ ቲክ ሚክስ ሚክስ ሚክስ ሚክስ ሚክስ ሚክስ ሚክስ ሚክስ አረጋለሁ እስቲ። ከዛን ሚክስ ሚክስ ካረኩት በኋላ እያነሳሁ ዳቦ ላይ ቀባዋለሁ ማለት ነው። በዚህ ከምቀባው በቢላው ይቀላል መቀባት አንስቼ ሚክስ ሚክስ ያረኩትን እቀባዋለሁ ዳቦ ላይ ምን ሰናፍጭ በማር። በነገራችን ላይ ራሱን ችሎ የታሸገ አለ ከላክስ ጋር የሚሸጥ እኔ እሱን አልፈልገውም። እኔ ራሴ እቤቴ ነው የምሰራው። ሞክሩት፣ ሰናፍጭ ላይ ማር አድርጋችሁ ከዛም በኋላ ሶፍት ላምጣ፣ ሶፍት ላይ ይቀመጥ ዲኮሬንት እንዳይልብ ከዛ በኋላ ምን አደርጋለሁ መሰላችሁ? ቲማቲም ትንሽ። ኦ ጨው ረሳሁ። ጨው ጨው ጨው ያስፈልገኛል። ጨው ያስፈልገኛል። ጨው ያስፈልገኛል። በመጀመሪያ ደረጃ ላክሱን እንደዚህ ያረጋለሁ። ከዛን ላክሱን እንደዚህ ያረጋለሁ። ከዛን እዚህ ላይ ቲማቲሙን አደርጋለሁ። አቮካዶም ቢኖርበት ጥሩ ነው። ይታያችኋል አቮካዶም የእንትኑ ፀጉር ነው። አብካዶን ቢኖርበት ጥሩ ነው። ላው ላይ ቆይ ጨው ላምጣ ትንሽ። ከዛ ጨው አረኩበት። ከዛ ጨውን ልገልብጠው እንዳይበዛብኝ። እንደዚህ ይገልበጥ፣ እንደዚህ ይገልበጥ። ከዛ ለዚህ አረግና መቅድ የኔ ቆንጆ። በስመ አብ ወልድ መንፈስ ቅዱስ አህዱ አምላክ። በስመ አብ ወልድ መንፈስ ቅዱስ አህዱ አምላክ። ጻርኩስ መንፈስ ይህንን ላላገኙ እግዚአብሔር አምላክ ሆይ መግባቸው፣ የተራቡ መግባቸው፣ ያለ ያለ ስራቸው የታሰሩን ደግሞ እግዚአብሔር አምላክ ሆይ አስፈታቸው፣ የታመሙትን ፈውሳቸው፣ የሞቱትን ነፍስ ማራቸው እና እንብላ። ይህንን ምን ይባላል ይሄ የቲማቲም ቁርጥ የቲማቲም ቁርጥ በምን በሚጥሚጣ የቲማቲም ቁርጥ በሚጥሚጣ ዋው

ቦርድ ቅርጽሽ እንዲበላሽ ምንም ያደረግኩት ነገር የለም። ስለዚህ እንዳትወፍሪ ብሎሻ እንዳትወፍሪ። አንቺ እራስሽ ስትወፍሪ ብዙ ነገር አይመችሽም። በኢትዮጵያ ተሸክመሽ የመጣሽው ድርቆሻ አለ፣ ብርሱ አለ፣ እንጀራ፣ ሩዝ ደግሞ ቀን የቀቀልሽው አለ፣ ይቅርብሽ። በዚህ ሰዓት ሩዝ በልተሽ የልገቢ ነው የልገቢ ነው። ቁጭ ቢል እብጥ ብሎ ቁጭ ሲል ከዛ የልጆችሽን ቅርስ ቦርጭ ልታስመጥጭበት፣ የልጆችሽን ቅርስ የልጆችሽን ቅርስ ለልጆችሽ መንጃ ፍቃድ መኪና የምትገዥበትን ብር አንቺ ቦርጭሽን ልታስመጥጭበት አልፋ

እውነቷን እውነቷን እውነቷን። ምክንያቱም ቪታሚን ብቻ ሳይሆን ፕሮቲንም ያስፈልጋል። አትክልት ቫይታሚን ነው። ስለዚህ ፕሮቲንም ያስፈልጋል።

ያፍሱ በማርና በሰናፍጭ ዘንፍ ደለሽስ ምም አሁን ወደ ቁልቋል ቁልቋልን ከመቁረጣችን በፊት ከስር የሆነ ነገር እናድርግበት እንዴ ሌላ ሳህን ለምን አባክናለሁ መቅደያ ተባህኒ ሌላ ሳህን ምን ያደርግልሻ? አንዳንዶቻችሁ ደግሞ ቁልቋሉ አይወጋሽም ወይ? እንዳይወጋ ተደርጓል። እንደ ሱፐር ማርኬት የመጣው በዛ ላይ ደሞ አጥበዋለሁ። ሎክ ሎካት ኦ ካምፈር ልቀው እንደ ልፕስቲክ ጠገብኩ ጠገብኩ። ይህንን ነገር ይህንን ነገር ልብላው። ጠገብኩ። መቅድዬ በቃሽ። አ፣ በግቢ ያለው ይህንን አልተከፈል። አንድ ተምር ልብላ። አንድ ተምር ነው። እነያሱ መረ መሰራ የተማረ ወርቆ አይወርቅም። እንዴት ነው ንቀት የምትዩ? እንዴት ነው ጉልበቱን የምታገኙ? እግዬ አክቲቭ ነሽ ምናምን የምትሉኝ፣ እበላለሁ አምሶ ራስወዳል። ቤተሰቦችሽ የት ሄደው ነው ብቻሽን ለምትሉ እነሱ በጊዜው ስልቅጥ አድርገዋል። በጊዜ ስድስት ሰዓት ተኩል ሰባት ሰዓት ተኩል አስራ ዘጠኝ ሰዓት አስራ ስምንት ሰዓት ተኩል ምናምን ላይ አንዳንድ ሳህን ሩዛቸውን በዶሮ እምከት አድርገው በልተዋል።